አሰላሙአለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የራቢው ዩቱብ ተከታዮች እንዴት ናችሁ? ሁመውዳና ነኝ። አልሐምዱሊላ። ዛሬ እንግዲህ የተለመደ አዲስ ነገር ይዤላችሁ መጥቻለሁ። ቪዲዮዬን ሰብስክራይብ፣ ላይክ፣ ሼር በማድረግ ተባበሩኝ። ቪዲዮዬን እስከ መጨረሻው ይጠቅማችኋል፣ እዩት። እንግዲህ ዛሬ ይዤላችሁ የመጣሁት በዋትሳፕ በምትደዋወሉ ሰዓት አልሠራ ላላችሁ፣ ዋትሳፕ ኮል አልሠራ ላላችሁ እንዴት አድርጋችሁ እንትን እንደምታስተካክሉ ነው። ዋትሳፕ ቪዲዮ ኮልም ሊሆን ይችላል፣ ኖርማልም ኮል ሊሆን ይችላል። እምቢ ላላችሁ፣ ዋትሳፕ ስትደዋወሉ እምቢ ላላችሁ፣ ለዛ መፍትሄ ይዤላችሁ መጥቻለሁ። አሁን ቀጥታ ወደ ዋትሳፕ እንገባለን። ወደ ዋትሳፓችን ስንገባ በዚህ ጋር ሶስት ሰረዟን እንነካለን። ከዛ ሴቲንግ የምትለዋን እንነካለን። ከዛ ፕራይቬሲ የሚለውን እንነካለን። ይችን እንነካለን። ፕራይቬሲ የምትለዋን እንነካለን። ከዛ እንደዚህ ሆኖ መጥቶልናል። ከዛ ኮል የሚለውን እንነካለን። ኮል የሚለውን ይችን ተጭነን ወደፊት እንሄዳለን። ከዛ እዚጋ ላይ ነው እዚህ ላይ እቺ ምልክቷ እንደዚህ ተጠፋች፣ በምትደዋወሉ ሰዓት አይሰራላችሁም ማለት ነው። ኦፍ ተሆነች ይቺ የማሳያችሁ ይቺ ኦፍ ሆነች። ልክ እንደዚህ ከሆነች በዋትሳፕ ሲደውሉላችሁ አይሰራም ማለት ነው። የግዴታ ይቺን ኦን ማድረግ አለብን። እንደዚህ አድርገን እናበራታለን። እንደዚህ በምናበራት ሰዓት አሁን ማንኛውም ሰው በዋትሳፕ ሲደውልላችሁ አሁን ላይ ይሰራል ማለት ነው እና እንደዚህ እያደረጋችሁ ተጠቀሙ። ቪዲዮዬን ሰብስክራይብ አድርጉ፣ ላይክ እያደረጋችሁ አበረታቱኝ።